ያሪ የታደገውን ሰው ማንም ማስተባበ እና ከዚህ መካከል ከዚህ ውስጥ ወደ ሸዋ ትሻገራለህ፣ ቤተክርስቲያን ታሰራለህ። የምታሰራቸውን ቤተክርስቲያኖች እነዚህ በእነዚህ ውስጥ ይፈጸሙልሃል።

ስድስት መቶ ካሬ ማለት እጅግ በጣም ጉዞ የተሰራበት ማቴሪያል ደግሞ እጅግ በጣም የተለየ። ስለዚህ ሁላችሁም ባላችሁ አቅም እየተረባረባችሁ ሕንፃው እንድታስጨርሱ የእሳቸውን መልእክት ንሳሚ እንድታደርሱ አደራ ለማለት ነው። ልዩ የሆነ ሕንፃ እየተሰራ ነው ያለው በዚህ ቦታ ላይ ከአፍሪካ አንደኛ የሆነ በኢትዮጵያ ውስጥ ይህንን የሚያክል ሕንፃ በዚህ አይነት የተሰራ ሕንፃ የለም። ሁላ ኮሚቴ ገና ነው አላለቀም። አያያልቅም ይላል። አሁን ዛሬ የሰማሁት ግን አልቋል ትልስ የገረ ልንጨርስ ነው ነው በጣም በእውነቱ የሚያስደስት ነው። እንግዲህ እንዳሉት ቶሎ አልቆ ማየት ያስፈልጋል። አንዳችው መሰላይ ይገባቸዋል፣ መርዳት ይገባቸዋል። ይህንን መጨረሻውን ማየት አለብን፣ ለማየት መጓጓት አለብን እና ስለዚህ እግዚአብሔር አምላክ ስራውን የሚሰራ እግዚአብሔር ነው በሰው ላይ አድሮ ነው። እግዚአብሔር ይመስገን። ብዙ የሆናችሁ ስትታዩ በጣም ደስ ትላላችሁና እግዚአብሔር አምላክ ልጆቻችንን ኦርቶዶክሳውያንን ከዚህ በበለጠ ያብዛሉ። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋህዶ የቅዱሳን በዓላትን መጽሐፍ ቅዱስን መሰረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ ሼር በማድረግና አስተያየት በመጻፍ ይደግፉ።

ስድስት መቶ ካሬ ማለት እጅግ በጣም ጉዞ የተሰራበት ማቴሪያል ደግሞ እጅግ በጣም የተበየነ ነው። ስለዚህ ሁላችሁም ባላችሁ አቅም እየተረባረባችሁ ሕንፃውን እንድታስጨርሱ የእሳቸውን መልእክት ንሳን እንድታደርሱ አደራ ለማለት ነው። እዙ የልማት ስራ እየተሰራ ነው። እዚህ ቦታ ላይ እናንተ ማየታችሁታል። ይሄ ደግሞ የተሰራለሁ በእናንተ በንታትና ቅርስ ስለሆነ ሁላችሁም በዚህ በኋላ በዚህ ቦታ ለሚደረገው ስራ በሽተኞች የሚያፉበት እዚህ የሚፈልጉትን ነገር የሚገዙበት፣ ጸሎት የሚያርጉበት፣ መጠለያ ቤቶች፣ ብዙ ነገሮች በዕቅድ ተይዘው እየተሰሩ ያሉ አሉ። ከእኛ ጋር የመጣችሁ የሰመካ ብራውን እያነጋገራችሁ፣ እናንተም ቤታችሁን ለመስራት ገንዘባችሁን እዚህ እያፈሰሳችሁ ቅዱስን ከልደቁ እንዲከፍላችሁ ጥረት እንድታደርጉ አደራችሁን። እናንተ ከጎናችን ከሆናችሁ ይሄ ግዙፍ መስሎ የታየው ህንጻ በአጭር ጊዜ እንጨርሳለንና ጨርሳለንና ምዕመናን ሁላችሁ ከእኛ ጋር ለዶክተር የምን ይህ የደብሩ አስተዳዳሪ መልእክታቸውን አስተላልፏል። የህንጻ ሰሪ ኮሚቴውን ኮሚቴውም ኤኔ ነው አባታችን ምን ያስተላልፉ። በአጭር ጊዜ እንጨርሳለን ያሉ እንጨርሳለን፣ አንጨርስም። እግዚአብሔር ደጋ ናሁም ጸጥታ ወደ ንስ አባታችን ወስዳቸዋለን። ከብዙ አባታችን ሙራኬና በረከት እንቀበላለን። አህዱ መምህራን፣ ሊቃውንት አባቶች ወጣቶች፣ ልጆቻችን፣ ሰንበት ተማሪዎች፣ ከሩቅም ከቅርብም በዚህ የተሰበሰባችሁ የክርስቶስ ቤተሰቦች፣ የህንፃ አሰሪ ኮሚቴ አባላትና የሰበካ ጉባኤ አባላት ሁላችሁም እንደምን አረፈዳችሁ። ለዚህ ሰዓት፣ ለዚህ ጊዜ አደረሰን ምስጋና ይድረሰው። እንኳን አደረሳችሁ።

መጋቢያ ላይ ተስፋዬ ከተሰም ደዩ በአማርኛም በኦሮምኛም ለቱን ታሪክ በተመለከተ ጥሩ አድርጎ አስተምሮና ወጥሮና እጅግ በጣም ጥሩ አገልግሎት ነው የነበረውና ቃለ ሕይወት ያሰማል። እናንተም በጣም የሆናችሁ ስትታዩ በጣም ደስ ትላላችሁ። እና እግዚአብሔር አምላክ ልጆቻችንን ኦርቶዶክሳውያን ከዚህ በበለጠ ያብዛልን። እግዚአብሔር አምላካችን ፈቅዶ በዛሬው ዕለት በዚህ ተገኝተን እንድንባረክ እንድንቀደስ ከመላኩ ቅዱስ ሚካኤል በረከት እንድናገኝ በዚህ ተገኝተናል። በዚህ በቅዱስ ቦታ በዚህ ተአምራቱ የሚሰራበት ቦታ ብዙ ሕሙማን የሚፈወሱበት ብዙ የተቸገሩ ሰዎች የሚጽናኑበት የሚድኑበት ቦታ የምሕረት ቦታ መድኃኒት የሆነ ቦታ ተገኝተን ዘራ አምላክ ፈክሮልን እንደኛ አጋት እና ክፋሳ ይሆን ደሱ ምረት እና ቸርነት ሰብስቦ በረከት እንድናገኝ እንድንባረቅ የእሱ ቅዱስ ፍቃዱ ሆኖ በዚህ ተገኝተናል። በዛሬ ውለት እግዚአብሔር አምላክ ያከበረን ለዚህ ያደረሰን አሁንም ክብር ምስጋና ለሱ ይሁን። የሆነ ህንፃ እየተሰራ ነው ያለው በዚህ ቦታ ላይ ከአፍሪካ አንደኛ የሆነ በኢትዮጵያ ውስጥ ይህንን የሚያክል ህንፃ በዚህ አይነት የተሰራ ህንፃ የለም። አሁን ልዩ የሆነ ህንፃ ነው። ይሄ ታሪካዊ የሆነ ለቤተክርስቲያናችን ትልቅ ኩራት የሆነ ህንፃ እየተሰራ ያለው። እኔ እንኳን አሁን ሁለት ዓመት ሆነኛል ካየሁት ካየሁት ጊዜ አሁን በጣም ትልቅ ለውጥ ነው ያለው። ብዙ ተሰርተዋል እና በጣም የሚያስደስት ነው። የህንፃ ኮሚቴዎቹ በጣም ጎበዞች ናቸው፣ ታታሪዎች ናቸው፣ ታማኞች ናቸው። በተለይ የኢንጂነር ብስራት የህንፃው አሰሪ ኮሚቴም ነው ባለሙያም ነው። በጣም ልዩ የሆነ ሰው ነው። መንፈሳዊ ቤተክርስቲያን የሚያስብ ራሱን እንትን ስራ ትቶ ለቤተክርስቲያኑ የሚያስብ ሌሊት ቀንም እ ህንፃ ትልቅ ህንፃ ቤተክርስቲያን እያሰራ ያለው ከህንፃ ኮሚቴው ጋር በጣም እጅግ የሚያስደንቅ ስራ ነው እየተሰራ ያለው። አሁን ቅድም ሲናገር እንደሰማነው ሌላው ህንፃ ኮሚቴ ገና ነው አላለቀም፣ አያልቅም ይላል። አሁን ታዲያ የሰማሁት ግን አልቋል፣ ትንሽ ነው የቀረ፣ ልንጨርስ ነው። ይህ ትልቅ በጣም በእውነቱ የሚያስደስት ነው። እንግዲህ እንዳሉት ቶሎ አልቆ ማየት ያስፈልጋል። ዛሬ ነገ ማለት አያስፈልግም። ዛሬ ነው የኛ፣ ነገ የሌላ ነው። ስለዚህ ይሄ የተጀመረው ይህንን የጀመረ ትውልድ አልቆ ማየት አለበት፣ መገልገል አለበት። ውስጡ አገልግሎት ገብቶ አገልግሎት ማግኘት አለበትና ዛሬ ነገ ሳንል ተሎ ብሎ ማለቁ በጣም አስፈላጊ ነውእና ስለዚህ የንፃ ሰሪ ኮሚቴዎች በጣም ባለ ታሪኮች ናቸው፣ እድለኞች ናቸው። የተለይ ምስጋና ይገባቸዋል። እንግዲህ በዚሁ ቅድም በተናገሩት ባሀይታዊ አባት ምክንያት ነው ተመርቶ ወይምን ስራ የጀመሩት እሳቸውን እዚ ተገኝተው ቃላቸው ሰጥተዋል። በአጭር ጊዜ እንጨርሳለን ብለዋል። በእሳቸው መሪነትና ጸሎት ነው የተጀመረው እዚህ የደረሰው። በጣም እነሱም ሁላችን ብድለኞች ነ። በአጭር ጊዜ ውስጥ እንዲያልቅ ሁላችሁም ጸልዩ። ሁላችሁም መጸለይ ይገባቸዋል፣ መርዳት ይገባቸዋል። ይህን መጨረሻ አሁን ማየት አለብን፣ ለማየት መጓጓት አለብን እና ስለዚህ እግዚአብሔር አምላክ ስራውን የሚሰራ እግዚአብሔር ነው። በሰው ላይ አድሮ ነው እግዚአብሔር የሚሰራው። ሰው ሳይሆን እግዚአብሔር ነው፣ ራሱ ነው የሚሰራው። ሰው ምክንያት ነው፣ ሰው መሳሪያ ነው። በሰው ላይ አድሮ እግዚአብሔር ስራውን ይሰራል እና እራሱ ነው እየሰራ ያለው። እናንተ አይደላችሁም። እናንተ ገንዘባችሁን ሰጣችኋል፣ አገልግላችኋል፣ ብዙ ደክማችኋል። ግን የሚያሰራው ማነው? እግዚአብሔር ነው። ገንዘብ የሚሰጥም እግዚአብሔር ነው፣ የሚያስነሳም እሱ ነው፣ የሚያስጀምርም እሱ ነው፣ የሚያስፈጽምም እሱ ነው ያለ እሱ ምንም የሚሆን ነገር የለምና ስለዚህ እግዚአብሔር አምላክ መጨረሻውን እንዲያሳየን የእሱ ቅዱስ ፈቃዱ ይሁንልን። እንግዲህ የዛሬ አመት ስለ ምርቃቱ ነው የምንነጋገረው ብለዋል ኢንጂነር ምስራት። ስለ ምርቃቱ ጉዳይ ነው የምናወራው እ ስለ ስራው አይደለም ብለዋል እና እጅግ በጣም ልትደሰቱ ይገባችኋል። ምህር አምላክ ሁላችሁንም ይባርካችሁ ይቀድሳችሁ በረከቱ ረድኤቱን ያሳድርባቸው ከክፉ ነገር ሁሉ ይጠብቃቸው ክፉ አይንካቸው ለሚመጣው ዓመት በሰላም ያድርሳቸው እግዚአብሔር አምላክ ከመከራ ስጋ ከመከራ ነፍስ ይሰውራቸው ሀገራችን ሰላም ያድርግ ሰላሙን ያብዛልን ሁሉ ነገር ተወግዶ ሰላም እንዲሆንልን የሱ ቅዱስ ፈቃዱ ይሁን ህጻናቱን ያሳድግልን፣ ትላልቆችን በእድሜ ያቆይልን። ሁላችሁንም እግዚአብሔር አምላክ በሰላም በፍቅር በአንድነት ያኑራችሁ፣ ይጠብቃችሁ። በዚህ እንደተሰበሰባችሁ እንደመጣችሁ በሰላም እግዚአብሔር አምላካችን አቅፎ ደግፎ ወደ ቤታችሁ ይመልሳችሁ፣ ክፉ አይልካችሁ። እንደዚህ በሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ

የእግዚአብሔር አብ ስጦታ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማላጅነት የሐዋርያት የሰማዕታት የቅዱሳን መላእክት ተራዳኢነት ከሁ ላችን ጋር ይሁን። ንስሓን የምትቀበል ኀጢአትን የምታስተሰርይ ጌታ መድኃኒታችን ኢየሱስ ክርስቶስ ሆይ የእኔን ኀጢአት በዚህ የተሰበሰቡትን የአገልጋዮች ሁሉ ኀጢአት ይቅር በል። በሐሳብ በቃል በገቢር በድርጊት የተሰራውን የማይሰራ ኀጢአት እግዚአብሔር ውድ የሳንኤል ሚዲያ ቤተሰቦች፣ በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋህዶ የንግስ በዓላትን መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ ሼር በማድረግና አስተያየት በመጻፍ ይደግፉ።